አምናችሁ ያው ብዙ አላቆያችሁም። ግን ቅድም ታሜ መጀመሪያ ስልጠና የሰጠው ልጅ አንዱ ለአየር ንብረት ተስማሚ የሆነ ግብርና አሰራርን የምንከተልበት መንገድ፣ ፈጥኖ ደራሽ ዝርያዎችን መጠቀም፣ ድርቅን የሚቋቋሙ ዝርያዎችን መጠቀም ብሎ በደንብ ሲያስተዋውቅ ነበርና እናንተ ለእናንተ አሁን ስለ ማሽላ ስለ ጤፍ ምንም የማታውቁት ነገር የለም። ግን አንዳንድ ነገሮች ላይ ለምሳሌ በመስመር መዝራት የራሳችሁን ማሽላ የኛን እንኳን አይደለም የራሳችሁን ማሽላ እንኳን ደጋሊትን ጃሚዮን በመስመር ለመዝራት ፍቃደኛ አይደላችሁ ለራሳችሁ ማለት ነው። እንደሱ እንደሱ አይነቱ ቴክኖሎጂ ነው ማበረታታችሁ እንጂ አዲስ ነገር ብዙ አላወራም። እዚህ እንግዲህ እንደምታዩት እነዚህን ሁለት ስልኮች ይዋቸው፣ በግራ በኩልና በቀኝ በኩል ያሉት ስልክ፣ የሁለቱ ስልክ ልዩነት ሁለቱም ያወራሉ። አሎ ማለት ይቻላል፣ ከሰው ጋር መነጋገር ይቻላል። አንዳንዴ ኢሞም ሊጠቀሙበት ይችላሉ። ግን ይሄ በወድ ያለው በጣም ስም እንኳን ለማውጣት በጣም ተቸግሮ ነው። ቶሎ ሙሉጌታ የሚለውን ስም ለማውጣት በጣም ይቸግራል እና ይሄኛው ግን ማአት አፕሊኬሽን መውሰድ ይችላል፣ የስማርት የሆነው ማለት ነው። እና ስምም ለማውጣት ወዲያው ሲስፍ እንትን ያደርጋል እና ይሄ ምንድነው መዘመን ወይም ነገሮችን በፍጥነት ለመስራት የምንጠቀምበት አካሄድ ገንዘብ ስላጣ ነው አይባል። አሁን ለምሳሌ ቴሌቪዥን በዚህ ሰዓት ምንም አይሰራም፣ የቤታችን ከውበት ከመጨመር ባለፈ ማለት ነው። ለቴሌቪዥን የምናወጣው ብር በጣም ብዙ ብር ነው። ነገር ግን እዛ ላይ የምናወጣውን ቆጥበን ስልካችን ላይ ራሱ በጣም ብዙ ነገር አንዴ ብጽፉ የሆነ ነገር እርሻ ብላችሁ ብጽፉ ወይም ስሪንቃ ወይም የሆነ ነገር ብላችሁ ዝናብ ብትሉ ወዲያው ዝርግፍ አርጎ ያወጣላችኋል። እና እጃችን ላይ ሁሉም ነገር አለ። በዓለም ላይ ያለው ማንኛውም ነገር ምንም የትም ሳንሄድ አሜሪካ ሳልሄድ አሜሪካ ምን አለ አሁን የሚለውን ነገር ማወቅ ይቻላል። እናስ እንግዲህ ብዙ አይደለም መግቢያ ይኖረናል። ዋና ዋና የአመራረት ችግሮች፣ የተሻሻሉ ዝርያዎች፣ ዋና ዋና ተባዮች እና ማጠቃለያ ይሄ በጣም ሰፊ ነው ይዘቱ። ግን ይህን ሁሉ ስለማንሄድ አጠራ አድርጌ ነው ማቀርበው እና ማሽላ ሰባ በመቶ የሚሆነውን የእርጥበት አጠራ አካባቢ የቆላማው አሁን ስታዩት እንግዲህ ከሸዋሮ ቤት ጀምራችሁ እስከ ራያ ቆቦ ድረስ ማሽላ ከፍተኛ ምርት ያለው የመሬት ሽፋን ያለው ነው እና እሱ ላይ የሆነ ለውጥ ካላመጣን ግብርናችን ለውጥ አያመጣም እንደ አጠቃላይ ሲታይ ማለት ነው። በጎንደርም በሰቆጣም በሌሎች አካባቢዎች ሁሉ በጣም ከፍተኛ የማሽላ እንትን አለ እና በአገራችን እንግዲህ ወደ 36000 በላይ በአገራችን ሳይሆን በዓለም ደረጃ ወደ 36000 በላይ የሚሆኑ የማሽላ ዘረ ዘረመሎች አሉ። ኢትዮጵያ ውስጥ ደግሞ 7260 አሉ። ይሄ ብዙ መሆኑ አሁን እዚህ በጣም በፕሮቲን የዳበረ የማሽላ ዘር ያለው እዚህ ወሎ ውስጥ ነው። በጣም በሚገርማችሁ ማለት ነው። ለምሳሌ ጃምዮ ዝም ብሎ ብቻውን ብታስፈጩት ራሱ ይበላል ያለ ምንም ችግር ማለት ነው። እና ይሄ መኖሩ ብዙ የማሽላ ዘረመሎች መኖራቸው ምን ምን እንዲሆን ያደርገናል? እነዛን ዘሮች በየመስመር በየመስመር በየመስመር ዘርተን በሽታ የሚቋቋመውን ደግሞ የሚፈጥነውን ደግሞ አገዳው የሚበላውን ደግሞ ማለት ብዙ ነገር ካለን ብዙ አማራጭ ይኖረናል ለማለት ያክል ነው። ይሄንን እና የማሽላ ጥቅም እንግዲህ ፈንዲሻ ይሆናል። ያው ኢትዮጵያውያኖች እንኮራለን። ማለት በጣም ምግብ ላይ በጣም እንመርጣለን። በቃ የሚበላውን ነገር ሁሉ ላለመብላት ነው የምንለው እንጂ ማሽላ ፈንድሻ ይሆናል፣ እንጀራ የታወቀ ነገር ነው፣ ቢራ ይሆናል። ለምሳሌ ብርሃን የሚባለው የኛ ማሽላ ቀይ ማሽላ አለ። ከሱ አዝመራ የሚባል ቢራ ተዘጋጅቶ ይሸጣል። ምንም የመብቀል አቅም ስላለው ብቅለት መጠኑ ነው የሚታወቀውና ይሆናል። ለእንስሳት መኖ፣ ለዶሮ፣ ለእንስሳ፣ ምንም ማሽላ የሚጣል ነገር የለውም። ጤፍም ብትሉት ሌላውን ምንም የሚጣል ነገር የለውም። እንደውም የማሽላ ድርቅም የመቋቋም ባህሪ ከየት አመጣው እንዲህ ዝም ብሎ ከየት ነው ያመጣው? የሚለውን ነገር እንደው ለማየት ያክል ስሮቹ በጣም እስከ አንድ ነጥብ አምስት ሜትር ወደ መሬት ውስጥ ይሄዳሉ። ለምሳሌ ባህር ዛፍ ከአውስትራሊያ ነው የመጣው። ከአውስትራሊያ እዚህ ሲመጣ ግን ለአገሩ ሁሉ እንዲሆን ተብሎ አይደለም የመጣው አውስትራሊያ ሀገር ያለው ከፍተኛ የዝናብ የውሃ መሬቱ በውሃ የተሸፈነ ስለሆነ እነሱ መሬታቸውን ያደርቅላቸዋል። የውሃውን እንትን ማለት ነው። እዚህ ግን እኛ አመጣንና ርሻ መሬት ላይ ስንተክለው ከስሩ ሰብል መትከል አትችልም። ስለዚህ መርጠር ምን ማድረግ አለብን ማለት ነው። ይሄ ለባህር ዛፍ ይሆናል። አይ የማሽላ መሬትም ና የጤፌን ማድረግ የለብን ማለት አለብን እንጂ የመጣውን ነገር እንዳለ ካደረገ እየተጎዳን ነው የምንሄደው። ጥቅም የለውም አላልኩ ማንም አያስተምርም ስለ ባህር ዛፍ ጥቅም፣ ማለት የታወቀ ጥቅም ነው። እና እንዲሁም በማሽላ ቅጠል ላይ ሰመሳይ አንፀባራቂ ካያችሁት የሆነ ሰመስ ነጭ ነገር አንፀባራቂ አለው። ያ ምንድን ነው የሚሆነው? ውስጡ ተክል ውስጥ ተክሎች ህይወት አላቸው። እንዲያውም እኛ ምግብ አናዘጋጅም። ይህንን ምግብ ማዘጋጀት የሚችሉት ተክሎች ናቸው። እኛ ወጥ ስለሰራን ምግብ እናዘጋጃለን ማለት ይቻላል እነሱ ናቸው ምግብ ማዘጋጀት ለእኛ ምግብ ሆነው የሚቀርቡት። እና ያ ሰመሳይ አንጸባራቂ ነገር ምን ያደርገዋል? ውስጡ ያለውን ውሃ ሙቀት ሲመጣ እንዳይተን ያደርገዋል። ሴቶች ያው ቀባት ተቀቦ የለ ለወዝ ለምናምን እንትን እንዲል ተክሉ ደግሞ በራሱ ተቀብሏል። የእግዚአብሔር አሰራር ማለት ነው እና በድርቅ ጊዜ እድገቱን ደግሞ ጭራሽ ፀሐይ ከሆነበት ያቆት ዝም ይላል። አማዚያ ላይ የምዘሩት ነው ዝናብ ሲጠፋ አይፈራም። በቆሎ ግን ወዲያው ነው፣ 15 ቀን ሽብል በዛ ነው። ከበቆሎ አንጻር ደግሞ የቅጠሉ ስፋት እንትን ነው፣ አነሳ ነሳ ያለ ነው። ያ ማለት ቅጠሉስ ሰፋፊ ከሆነ የፀሐይ ብርሃን እንደዛው ስለሚወስድ ጥሩ ነው። በራስ በሌላ ጎኑ ዝናብ ከሌለ ግን ፀሐይ ብቻውን ችግር ነው፣ ድርቅ ያመጣል። የፀሐይ ብርሃን በጣም አስፈላጊ ነው፣ የውላችሁ ነገር ግን የፀሐይ ብርሃን ድርቅ ማለት ከፍተኛ ፀሐይ እያለ ምንም አይነት እርጥበት በማይኖርበት ጊዜ ለረጅም ጊዜ የሚሆን ከሆነ ድርቅ ይሆናል፣ አለበለዛ ግን ፀሐይ በጣም አስፈላጊ ነው። እንግዲህ ጤፍን ማብሬ ዚሁ ጤፍ ያው ነካ ለማድረግ ያክል ነው። እንግዲህ ጤፍ የሚታወቁት ነገር ነው ከቆላ እስከደጋ መብቀል ይችላል። በጣም የሚገርም ሰብል ነው። በጣም አለ፣ ጤፍ በኋላ እነግራችኋለሁ። አያም ጤፍ ትበላው ምንም እኮ እንትን ነገር የለውም ማለት እህል ጋር እንኳን እንትን ብታረጉት ነቀዝን እንኳን ለመከላከል ጤፍን ከሌላ ሰብል ጋር ብታደርጉ ጎና ጎተራችሁስ፣ ብታስቀምጡ ነቀዝን ይከላከልላቸዋል። በጣም ታለፋለች እንጂ በጣም አዎ፣ ያው እንደዛ ነው። በነገራችን ላይ ቅድም ለምሳሌ አንድ አሁን የአለርሻ መዝራት ወይም ብዙም ሳያርሱ መዝራት ወይም አንዴ መዝራት። ትላንትና በእዚህ በጎንደር በር መቻሪያ ያለው አደባባይ ጋር በዛ ስናልፍ በመኪና፣ ሰነፍ አይደለም ሰውየው፣ የማረጋግጠላቸው መሄድ እንችላለን። መሬቱ ጥቁር ነው፣ አንድ እንትን የለውም። ይሄ ፓርቲኒም በአማርኛ ምን ነበር? ቅንጨ። ምንም ቅንጨ የለውም። መሬቱ ላይ አ ጨብጫብ የለውም። የጤፍ ቆረን ነው። ሰሞኑን ሲዘንብ ነበር። እኔ ብቻ አይደለሁም፣ የኛም ሾፌር አለ። ሰውየው ዝም ብሎ ይዘራል። ምንም ነገር አልታረሰም። የጤፍ ቆረ ነው፣ መሬቱ ጥቁር ነው፣ አፈር ነው። ዝም ብሎ ይዘራል ማለት ሰለፍ አይደለም፣ በደንብ ስላየሁት ማለት ማለት ገብቷችኋል። በቃ የገባቸው ሰዎች አሉ። የጋ ምን መደረግ እንዳለበት ማለት ነው። እና እናንተም ገብቷችኋል አልገባችሁም ለማለት አይደለምና ይዘራል። የማይዘራበት ደሞ አለ። አሸዋ መሬት ከሆነ ውሃውን ለመያዝ የግድ ሌላ ታይሪጅ ምናምን የሚባል ነገር አለ። እሱን መስራት ይጠበቅብናል። ለማንኛውም ወደ ጤፍ እንመለስ። እንዳልኳችሁ እንግዲህ በጣም የሚገርም አሁን ስንዴ እንዳትበላው ልትባሉ ትችላላችሁ። አለርጂ ከሆናችኋል ስንዴ ማለት ነው። ግን እያጥላለሁ አለ ስንዴ በዓለም አቀፍ ሰብል ነው የሚመራ ነው እና ከፍተኛ ምርትም ይህጣል በኢትዮጵያ፣ በዓለም አቀፍ ደረጃ ግን አሁን ከንትን አንጻር ስንዴ ዳቦ እንዳትበላ ተብላ ልትከለከል ትችላል። መቀበል ነው። ወይ ሌላ እምነት ካል መጣል ማለት ነው። ስለዚህ ይሄኛው የሴላሊክ ዲዚዝ በሽታ አለ ለሰውነታችን የማይስማማ ያን ጊዜ ጤፍ ችግር የለውም። ጤፍ ውስጥ የእንቁላል አሁን አስኳሉ አላች አይደለ? ያ አስኳሉ ብረት የሚባል ንጥረ ነገር አለው ጤፍ ላይም ይህል ከፍተኛ የሆነ ፕሮቲንም አለ ጤፍ ላይ። በጣም በሚገርማቸው ጤፍ ምንም ፕሮቲን የማይሰጥ ይመስለናል ለኛ ማለት ነው እና በደንብ መትጋት ያስፈልጋል። እንጂ በጣም ይሄ ዋና ዋና ችግሩን ነካ ነው ማለት ዋና ዋና ችግሮች በቃ መልሱን አወቅ ነው ማለት ነው። ሌላ ምንም ችግር የለውም። በቃ ተገቢ የማሳ መረጣ ችግር እና በኩታ ገጠም አለመደራጀት። ይሄ ኩታ ገጠም የሚለው ለዘር ሲሆን ግን ደግሞ ለእናንተም ሲሆን ለምሳሌ እሳቸው ማሽላ እየዘሩ እሳቸው ጎናቸው ከሆኑ ጤፍ ባይዘሩ ምናለ ማለት ጎናቸው እሳቸው ማሽላ ዘርተው እሳቸው ጤፍ ከሚኖሩ ጎረቤት ከሆኑ አብረው ለሰብል ቅኝት፣ ለምንም ነገር ባክ ወዳጄ ሄደህ ለማለትም ራሱ ጎን ለጎን ይመቻል። ሁለታችሁ ጤፍ ሁለቱ ማሽላ ለማለት ለንትን ከሆነ ግን፣ ለዘር ከሆነ ግን ያው የግድ ኩታ ገጠም መሆን ያስፈልጋል። ተገቢ የማሳ ዝግጅት አለማከናወን፣ በጣም ማሳያቸዋለሁ። በኋላ የተለያየ አይነት ነው የሰው አስተሳሰማል። ሁሉ ገበሬ መቼም አንዳረግ ሁሉ አርሶ አደር ጀግና አይደለም፣ ግን በአብዛኛው ጀግና ነው እ የወቅቱን የጠበቀ የዝናብ ሁኔታ ደግሞ ተከትሎ አለማድረግ የኛ ሀገር ችግር አሁን ዝናብ ነው፣ እርሻችን ደግሞ ከዝናብ አልወጣም። ችግሩ ምንድን ነው? አሁን የዚህ አካባቢ ዘግይቶ ይገባል፣ ቀድሞ ይወጣል። ነሐሴ 26 ስትመጣ ዝናብ የለም። ስለዚህ ያለው አማራጭ ማሽላ ከሆነ ሰብሉ ነሐሴ ሀያ ምናምን በኋላ በመሃሉ ሽልሻሎ አይደለም፣ በማሽላው መሃል እንደ ሽልሻሎ ሽልሻሎ አይደለም። ሽልሻሎ ጉዳት አለው ጥቅምም አለ። እንግዲህ ግን እንደ በእናንተ በአካፋ እንደ ሽልሻሎ እንዲ እንዲ እንዲ እንዲ ታረጉለትና እንዲ እንደ ድንች እንዲ እንዲ ታረጉለትና ውሃው እዛው እንዲተኛ ተኛ ታረጉታላችሁ። መቼ ነሐሴ ሀያ ስድስት አካባቢ ምንም አይሆንም። ውሃ ከመጣ ታፈሩታላችሁ። መሬቱን ትለቁለታላችሁ፣ አላችሁ። ውሃ ካልመጣ ግን መስከረምን ተሻገረ አበባውን የያዘ ማለት ነው። ለምን የፈለገ ቢሆን ነሐሴ ሀያ አካባቢ ዝናብ ይዘንባል። አሳብ ገብቷቸውን አሁን ያልኩት ነው። ተስማሚ ስለምዳል የተለየውን ዝርያ ለመጠቀም ፈጥነው የሚደርሱ ቅድም፣ አሁን ከመጀመሪያ አካባቢ አንድ ሀሳብ ታሜ ሲጠይቅ የሆነ ከኋላም ምንድን ነው ያላችሁት የምታመጧቸው ዘሮች ለአካባቢው አይስማሙም የሚል ሀሳብ ተነስቷል ነበረ እና ምንድን ነው ያ እንትኑ ሀሳቡ ትክክል ነው። ግን እኛ የምናደርገው እንደ ስሪንቃ ግብርና ምርምር እንደ ምርምር ማዕከል የምናደርገው ነገር ምንድን ነው? አሁን የእኛ ዝርያዎችን እናመጣለን። እናመጣና በቀበሌ ቢያንስ ቢያንስ ስድስት ቦታዎች ላይ ሰርቶ ማሳያ ይሰራል፣ በየአምስት ኪሎ ሜትሩ ልዩነት። ስለዚህ ባለሙያዎች አሉ አርሶ አደሮች አሉ አርሶ አደሮች ደግሞ ያዩታል አገዳውን እህሉን ምኑ ከዛ ይስማማናል አይ አይስማማንም ብላችሁ ነው እንጂ ሳታዩ ሳትገመግሙ ሳትስማሙ ምርቱን ሳታዩ እህል ውሰዱ የሚባል ነገር የለም የእርዳታ ስላልሆነ ማለት ነው ስለዚህ በዚህ ስጋት አይግባችሁ በቆሎም መጣ ማሽላም መጣ በስሪንቃ በኩል ለሚመጣ ነገር ሳያዩት አርሶ አደሮች ሳይገመግሙት እንካት ውሰዱ አንልም ይህንን ለማለት ነው